በሁለት ቀብሮች መሃል ውዱ ነቢያችን ሰለላሁ ዓለይሂ ወሰለም አለፉ እስኪ አሁን ደግሞ ከአላህ ጋር አንድ ጊዜ ሞክሩ ሙስሊሞች ይሄ አንድ ባህሪ እንዳይኖርባችሁ ተጠንቀቁ ነቢዩ ዓለይሂ ወሰላም ሲያልፉ ሲሄዱ ምን ይሉታል እሺ ያ አስቸጋሪ ግመልህ እንዴት ሆነልህ ይሉታል ሙስሊሞች ይህንን ቃል መቼም ቢሆን መጠቀም የለባችሁም። ትልቅ ዋጋ ያስከፍላችኋል። ለምን አረጋችሁ? ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ከመጨረሻው ድረስ ተመልከቱ። እሱም ቃል ምንድነው? ይህ ኡማ አብቅቶለታል፣ ይህ ኡማ ተበላሽቷል እያሉ መናገር። ውዱ ነብይ ረሱል ሰለላሁ ዐለይሂ ወሰለም ነን ብሏል። ይህ ኡማ ተበላሽቷል፣ ይህ ኡማ አብቅቶለታል ብሎ የሚናገር ሰው ራሱ ተበላሽቷል ብሏል። ይህንን ቃል መጠንቀቅ ይኖርባችኋል። ምን አይነት ጓደኛ ነው ያለን በህይወታችን? መቼም ያለ ጓደኛ ህይወት ከባድ ናት። የሰው ልጅ በተፈጥሮ ከጎኑ ከቤተሰቡም በላይ ይሁን አንድ ወይ በትምህርት ዓለም ወይ በስራ ዓለም ወይም ከአካባቢያችን አንድ ጓደኛ እንይዛለን። ነገር ግን ያሉን ጓደኛዎች ምን አይነት ናቸው? ለጉዳያቸው ብለው ብቻ ልክ ሽንት ቤት ገብቶ ተጠዳርቶ ሰው ሲወጣ ወፍራነክ እንደሚለው እነሱም ጉዳያቸውን ከኛ ጋር ካስፈጸሙ በኋላ ዞር ብለው የማያዩ ለጥቅማቸው ብቻ ብለው የሚያገኙ ናቸው፣ ወይንስ ደግሞ እነሱን ስናገኛቸው አላህ ትዝ የሚለን፣ ስናጠፋ ተው የሚሉን፣ ለመልካም ነገራችን ደስተኞች የሚሆኑ፣ በክፉም በጥሩም ጊዜ አብረውን የሚሆኑ አይነት ጓደኞች ናቸው? አረቦች ቀደም ብሎ ከሚሉት ነገሮች መካከል አንዱ ምንድን ነው አምስት ነገሮችን ስታጣቸው ብዙ አይክፋክ ካሉ በኋላ አንደኛው ሰዲቁ ልጃሂድ የሚክድክ፣ ለጥቅሙ ብቻ ብሎ ከተጠቀመልህ በኋላ አቃህለ ብሎ የሚክድክ አይነት ጓደኛ ነው ይላሉ። እስካሁን ምን አይነት ጓደኛ ነው ያዝነው የሚለውን የማናቅ ከሆነ ዞር ብለን ያቸውና አላህን የማያስታውሱን ኸይራቸውን ኸይራችንን አብረው ከኛ ጋር የማያሳልፉ፣ በክፉ ጊዜያችን ደግሞ አለውልህ ማይሉ እነሱም ጊዜ ደግሞ እኛ አለንልህ ማንላቸውና እንደዛ አይነት ነገር ከሆነ ያለን ቅርርብ ለጥቅም ብቻ ነውና ካሁኑ እናሳምር። ነቢዩ ሰለላ ላሁ ወሰለም ኢማን ውስጣቸው ገብተዋል ከተባሉ ሰዎች መካከል አንዱን የጠቀሱት ምን አይነት ሰዎች ናቸው? ለአላህ ብለው የሚገናኙና ሲለያዩም በአላህ መንገድ የሆኑ ነው ብለዋል። ስለዚህ ጓደኛችንን እንምረጥ ለማለት ነው። እስኪ ምርጥ የምትሉትን ጓደኛ ደግሞ ኮሜንት ላይ ስማቸውን አስቀምጡ። እነሱም ሲያዩ ደስ እንዲላቸው ጓደኝነታችሁ እንዲጠነክር ያደርጋልና፣ ኮሜንት ላይ ስማቸውን አስቀምጡ። ይህም ቀላል ነገር የምታደርግ ከሆነ የውመል ቂያማ ሰዎች በሚጨነቁ ጊዜ ፀሐይም በሰዎች ላይ ስንዝር በምትቀርብበት ጊዜ አላህ በጥላው ስር ያደርግሃል። ይህም ቀላል ነገር

መልካም ነው መልካምን እንጂ አይቀበልም አሉ። ስለዚህ ለአንተ የምትወደውን ለራስ የምትመገበውን ለራስ የምትጠጣውን ለሰዎች ሰደቃ አድርግ። ለምስኪኖች አጠጣ፣ ለምስኪኖች አብላ። በሰላት ውስጥ ግራ እግራቸውን ቀኝ እግራቸው ውስጥ አስገብተው የሚሰግዱ ሰዎችን አይተህ ይሆናል። እነዚህ ሰዎች ለምን እንደዚህ እንደሚያደርጉ ራስህን ጠይቀህ ይሆናል። መልሱን እኔ ልንገርህና ቪዲዮን ኮፒሊንክ እያርክ አዳምጠኝ ሐቢቢ። ይህ ምን ይባላል መሰለህ? ተወሩክ ይባላል። ተወሩክ ከሰላት ሁኔታዎች አንዱ ሲሆን እሱም ሁለት ተሸሁድ አተሕያት ባላቸው ሰላቶች ውስጥ ዙሁር፣ ዓስር፣ መግሪብና ኢሻ እነዚህ ሰላቶች ውስጥ በመጨረሻው አተሕያት ላይ ግራን እግር ወደ ቀኝ እግር ውስጥ በማስገባት የቀኙን እግር ጣቶች ወደ ቂብላ በማዞርና መሬትን በማስነካት በግራ መቀመጫ የምንቀመጠው አቀማመጥ ነው። በመጀመሪያው ተሸሁድ ላይ ወይም አተሕያት ላይ ግራ እግራችን ላይ እንቀመጣለን። ቀኙን መሬትን አስነክተን ቀጥ እናደርገዋለን ማለት ነው። በሁለተኛው ተሸሁድ አተሕያት ግራን እግር ወደ ቀኝ እግር በማስገባት ሁለቱንም እግሮች በቀኝ በኩል በማድረግ በግራ መቀመጫችን እንቀመጣለን ማለት ነው። ነቢዩ ሰለላሁ አለይህ ወሰለም በመጨረሻው ረካዓቸው ላይ ግራ እግራቸውን ወደ ቀኝ በማስገባት ቀኝ እግራቸውን ቀጥ በማድረግ በግራ መቀመጫቸው ይቀመጡ ነበር። የዛሬው ትምህርታችን ይህን ይመስላል። ይህ ቪዲዮ ይጠቅማል ብላችሁ የምታስቡት ሰው ካለ ሼር አድርጉለት። ከደጃል ፈተና በላይ ምን እንደምፈራላችሁ ታውቃላችሁ አሉ ውዱ ነቢይ ረሱል ሰለላሁ ዓለይሂ ወሰለም። ይህንም ቪዲዮ አብዘታችሁ ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ለብዙ ሰዎች እንዲደርስ አድርጉ። አንድ ሰው ሰላት ላይ ቆሞ እየሰገደ ሌላ ሰው እሱን ሲመለከተው የሚሰግደውን ሰላት ለማሳመር የሚሞክር ከሆነ ወይም ደግሞ ቁርአንም በኖርማል ቅራት እየቀራ የሆነ ሰው ሲመለከተው ድምፁን ለማሳመር የሚሞክር ከሆነ ይህ

ሰሃቦቻቸው ጋር ይመለሳሉ። ነቢ መሐመድ አለይሂ ሰላቱ ወሰላም እና መሀል መንገድ ላይ ያርፋሉ። እዛ መንገድ ላይ ድንኳን ና አድርገው ነው የሚያርፉት። እና ድንኳን ውስጥ ገብቶ ከዋት ዝም ብሎ ከድንኳን ወጥቶ ዞር ዞር ሲል የሆኑ ሴቶች ሰብሰብ ብሎ ይመለከታል። ሴቶቹን ሲመለከት ደስ አለው ማለት ያው ወጣትም ስለነበር ይሆናል እንግዲህና ወደ ድንኳኑ ተመለሰና፣ የሚያምር ልብስ ለበሰ። የሚያምር ልብስ ለብሶ ሄዶ እነሱ አጠገብ ቁጭ ወሬ ወሬ ጀመረ፣ ወሬ ማፍካት ጀመረ ማለት ነው። በቃ ሲያወራ ምናምን፣ አሁን ነብይ መሐመድ ሰለላሁ ዐለይሂ ወሰለም ይመጣሉ። ሰለላሁ ዐለይሂ ወሰለም አዩት። አባ አብዱላህ አሉት። ምንድን ነው እነሱ ያስቀመጠ ነገር አንተ አባ አብዱላህ ሴት መሀል የተቀመጥክ ለምንድን ነው አሉት። ከዛ አንድ በጣም አስቸጋሪ ግመል አለኝና ገመድ እንዲሰሩልኝ ፈልጌ ነው አላቸው። ለነቢ ሰለላሁ ዐለይሂ ወሰለም በእናትህ ነስሼ አሉት። እና አሁን ይሄ ሶሃባ በቃ ተሸማቆ ሄደ ወደ ድንኳኑ። እና ነቢዩ ዓለይሂ ሰላም ሲያልፉ ሲሄዱ ምን ይሉታል፣ እሺ ያ አስቸጋሪ ግመል እንዴት ሆነልህ ይሉታል። እዛ እንዲህ በቃ መዲና እስኪገቡ ድረስ በየመንገዱ ሲያገኙት አስቸጋሪ ግመል እንዴት ሆነልህ ይሉታል፣ እንዴት ሆነልህ ይሉታል። እና መጨረሻ ላይ መዲና ከገቡ በኋላ በቃ ነብዩ ሰለላሁ ዐለይሂ ወሰለም አላይም ብሎ መስጂድ ቀረ። ተወሰነ ቀን ከመስጂድ ቀርቶ ሲናፍቁት መስጂድ ጀማዓ ሲናፍቁው ይሄዳል። መስጂድ ልክ መስጂድ ሲሄድ መስገድ ጀመረ። ሰላት ለክ ነብዩ ሰለላሁ ዐለይሂ ወሰለም በሩቁ ሲያቸው መጥቶ ብሎ ረካዓተይን ነየተ እና አይተውታል ጻቸውምና መጡ ወደ እሱ መጡ። ኤንድ ዘን በቃ ማስረዘም ጀመረ ረጅም በቃ ማድረግ ጀመረ፣ አስረዘመው ሰላቱ እና ነቢ አለይሂ ሰላም በጣም ነቂ ስለነበሩ ምን አሉት? አው ጠዊል ያ አባ አብደላህ ማሽኢት አሉት። የፈለከውን ያህል አስረዘም ጠብቀሀለሁ አሉት። እየሰገደ እና በቃ አጠገቡ ቁጭ ስላሉ ቶሎ አጠር አደረገው እና ምን አሉት

አላህ ይዘንል አሉት፣ እና በጣም ከትከት ብሎ ሳቁ። እንግዲህ ነቢ ስላ ስለም እዚህ ጋር ይሄ ሰውዬ ግመል እንደሌለው አስቸጋሪ ግመል እንደሌለው ያውቃሉ። ገመድ ፈልጎ እንዳልሆነ ያውቃሉ። ግን ህዝብ ፊት አላዋረዱትም። መከሩት። እሳቸውና እሱ ብቻ ነው የጨረሱት። እችን ጉዳይ ታሪኩ ራሱ መጨረሻ ራሱን ያስተላለፉ ይሄን ነገር ማለት ማንም አላወቀበትም፣ አላጋለጡትም። በቃ እኛ ሰዎች ነን። የሆነ ቅጽበት ላይ የሰዋዊ ድክመት ያጋጥመናል፣ እና በሰውነት ቅጽበታዊ ድክመት ውስጥ የሚገቡ ሰዎችን በሆነ በሚዲያ ጫጫት አጋጋታና ማሸማቀቅ ማለት የለብንም። ወንጀሎችን መሰተር ነው ያለብን። ሰዎች የሚሰሯቸውን መጥፎ ነገሮች ካሉ የምናቃቸው እንኳ ካሉ መሰተር መሸፈን ነው ያለብን። ከዚህ ሀዲስ የምንማረው እኛ ዱዓት አስተማሪዎች፣ አስተካካዮች እንጂ የሰው አይብ ተከታታዮች አይደለንም ማለት ነውና

ሰላት ወሰላም እንዲህ አይነት ባህሪ ያላቸው ሰዎች በኩራት ከነሱ በላይ ጠንካራ ሰው ያለ አይመስላቸውም። በዚህ ምላሳቸውም ሰዎችን ብዙ መጥፎ ነገር ስለሚናገሩ ካሁን ካሁን መጣ እያሉ እየተሳቀቁ ይሸሻሉ። ሱብሓነላህ። እስኪ አሁን ደግሞ ከአላህ ጋር አንድ ጊዜ ሞክሩ። የቻላችሁትን ያህል ሞክራችሁ፣ ጥራችሁ፣ ታግላችሁ በቃ ብላችሁ የተሸነፋችሁላቸው፣ አይሆኑም ብላችሁ አቅቷችሁ፣ ተሸብባችሁ፣ ተሸብራችሁ የተዋቿቸውን ግን የምትፈልጓቸው የነበሩ እንደማይሳኩላችሁ ለእናንተ እንደማይሆኑ፣ ለሌሎች እንጂ ለእናንተ እንዳልተፈቀዱ የተሰሟችሁን ነገሮች እስቲ ደግሞ አሁን ከአላህ ጋር ሞክሩት። ምናልባት እስካሁንም ስትሞክሩ በልባችሁ ውስጥ አላህ ሊኖር ይችል ይሆናል። ነገር ግን አላህን ከፊት ለፊት፣ ጉዳዩ ደግሞ ከጎናችሁ አድርጋችሁ ከአላህ ጋር እስቲ አንድ ጊዜ ሞክሩ። ምንም ያልሞከራችሁ ያህል ከአላህ ጋር ስንሞክር ምንም አይነት ተስፋ መቁረጥ፣ መዛል፣ መድከም፣ ተስፋ ማጣት፣ መጠራጠር፣ መፍራት ሳይኖረው ከልባችን በንጹህ ስሜት ምንም ያልሞከርን ምንም ገና ያልጀመርን ያህል በአዲስ ስሜት በአዲስ ስሜት ከአላህ ጋር እስቲ አንድ ጊዜ ሞክሩ። ከአላህ ጋር ሞክሩ። ከእሱ ጋር ተሞክሮ የሚበላሽ ነገር የለም። አላህ እኛ አናውቀውም እንጂ የሞከርነውን ነገር ተቃራኒ ወይም ደግሞ ከሞከርነው ነገር ውጪ ሰጥቶንም ሊሆን ይችላል። እኛ የፈለግናትን እንጂ የተሰጠንን ነገር ስለማናኝ ነው እንጂ አላህ ምን እንደሰጠን ላናውቅ እንችላለን። ሰጥቶን እንኳን ባይሆን በዛ ፋንታ ምን እንዳስቀረልን፣ ሊመጣ የነበረ በላዕ፣ ሊመጣ የነበረ ችግር፣ ሊመጣ የነበረ መሸቃ ምን እንዳስቀረልን አናውቅም። ስለዚህ እስቲ አንድ ጊዜ አንድ ጊዜ ደግሞ ከአላህ ጋር እንሞክር። እስቲ ሞክሩ አብሽሮ ይሳካል ሀቢቢ፣ የውዱ ነቢይህን ሰለ ላሁ ለ ሰለም ሽፋዕ ማግኘት ትፈልጋለህ? ወላሂም ቪዲዮ እንዳታሳልፍ። አሁን በምነግርህ አንድ ዱዓ የነቢያችንን ሰለ ላሁ ለ ሰለም ሽፋዕ ማግኘት ትችላለህ። ይህን ደግሞ የነገሩን ረሱሉ ሰለ ላሁ ለ ሰለም ናቸው።

ሌላኛው ሰውዬ ሁለተኛው ሰውዬ ደግሞ የምሺ ቢነሚማ ወሬን ያዋስድ ነበር። እዛ እዚህ እየሄደ አንዱ ከአንዱ ያጣላል። እንትን ያለህን አልሰማህም እንዴ? እገሊት ያለችሽን አልሰማሽም? እንዲ እያሉ ያጣላሉ አሉ። ስለዚህ የሚቀጡበት ምክንያት ሽንት ባለማደራረቅና ወሬ በማዋሰድ ምክንያት ነው። አሁን ሲቀጡ እየሰማሁ ነዋል። አላህ ይጠብቅ።